ውዶችዬ የማሳያችሁ ሩዝ ብላዴስ ነው። ሩዝ ብላዴስ የሚሰራው ሀባ በሰል ከሞን ሾይቱም ኩርኩም ያኔ በፈለጋችሁ ነገር ዝብትም ከፈለጋችሁ በሰሜን ከፈለጋችሁ በፈለጋችሁት ነው የሚሰራው ግን ሩዙና አዴሱ እኩል በኩል መሆን አለበት። መሰለን አንድ ካሳ ሩዝ ከሆነ አንድ ካሳ አዲስ ነው መሆን ያለበት። አዲስ አህማር አሁን ከፎቁ ምን አድርግለታለሁ ከሞ እንደዚህ። እዛ ደግሞ ስምና ነው። ስምና ማለት ነው ቅቤ። በጣም ነው የሚጣፍጠው። በጣም የሚጣፍጠው በነገራችን ላይ ሞክሩት ሞክሮት። ግን ስትሰሩ በዝብደ ወይም ስምና ይሆንላችሁ፣ ያኔ ጣም ይሰጣዋል። ስምና ማለት ይሄ ነው ያው በእኛ ቅቤ ማለት ነው። ከዛ ከላይ ዲኮር እንጠቀማለን። ፍልፍል ሮሜ አክዳር በስ ሀር አይደለም ባህርድ ነው ይሄ ፍልፍል ሮሜ ያቺው ከተመቻችሁ፣ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ስደተኛታችሁ ነኝ። በቀርባው ወዳችኋለሁ። ሰላም አለይኩም